ሰላም ተመልካቾቻችን ወደ ድንቅ ዓለም እንኳን ደህና መጣችሁ። ዛሬ ሰኔ 20 ቀን 2017 ዓ ም ነው አዲስ አበባ ከተማ አሁን ያለው የአየር ሁኔታ 21 ዲግሪ ሴልሽየስ ከፊል ደመናማና የንፋስ ፍጥነቱ በሰዓት 11 ኪሎ ሜትር ነው። የዝናብ ዕድሉ እጅግ በጣም ትንሽ ነው። እንደተለመደው ዓለምን ያነጋገሩ ልብ የሚነኩና አስገራሚ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። እድሜ ለምንም ነገር እንቅፋት እንዳልሆነ በተግባር ያየንበት ነው። በጃፓን የ90 ዓመቱ አያት በዘመናዊ የቪዲዮ ጌም አለም የራሳቸውን ታሪክ እየሰሩ ነው። ሃማ ኮሞሪ የተባሉ የ90 ዓመት ጃፓናዊት አያት በዓለም ላይ ካሉ አንጋፋ የቪዲዮ ጌም ተጫዋቾች ጌሚንግ ዩቲዩበርስ መካከል ቀዳሚ በመሆን በጊኒስ ቡክ ኦፍ ወርልድ ሪከርድስ ተመዝግበዋል።

እኚህ አያት ላለፉት 43 ዓመታት የቪዲዮ ጌሞችን ሲጫወቱ የቆዩ ሲሆን አሁን ደግሞ የራሳቸውን ዩቲዩብ ቻናል በመክፈት የጨዋታ ልምዳቸውን ሲያጋሩ በሺዎች የሚቆጠሩ ተከታዮችን አፍርተዋል። በየቀኑ ለበርካታ ሰዓታት ቪዲዮ ጌሞችን ሲጫወቱ የሚታዩት አያት አማኮ ጣቶቻቸውንም ጭምር ለጨዋታ በሚገባ ያፍታታሉ። ቪዲዮ ጌም ስጫወት ነፍሴ ታርፋለች፣ ምንም አይነት ጭንቀት አይሰማኝም የሚሉት አያት በተለይ ፈጣን እንቅስቃሴ በሚጠይቁ አክሽን ጌሞች ይደሰታሉ። የእድሜ ገደብ ሳይበግራቸው አዳዲስ ጌሞችን የመማርና የማሸነፍ ጉጉታቸው በዓለም ዙሪያ ለወጣቶችም ሳይቀር አርአያ ሆነዋል። በእርግጥም አያታማ ኮሞሪ በዘጠና ዓመታቸው የፈጠሩት ይህ ስኬት የሰው ልጅ ምንም አይነት እንቅፋት እንደሌለበትና አዲስ ነገር መማርና መደሰት በየትኛውም የህይወት ምዕራፍ ላይ እንደማይቆም በተግባር አስመስክረዋል። ይህ ታሪክ ሁላችንን የሚያነቃቃል ተስፋም ይሰጣል። አብራችሁ ስለነበራችሁ እናመሰግናለን። ለበለጠ አስገራሚ ዓለም አቀፍ ዜናዎች ድንቅ ዓለምን ሰብስክራይብ ማድረጉን አይርሱ። በሚቀጥለው ጊዜ በሌላ ድንቅ ታሪክ እንገናኛለን።